ጤና ይስጥልን ክብራት ተመልካቾቻችን፣ እንዴት ቆይታችኋል? ስንቄ ባንክ የስፖርት ዘገባችን የክብር ስፖንሰር ነው። ወደ ሰዓቱ ስፖርታዊ መረጃዎቻችን እናልፋለን። የኢትዮጵያ ከሀያ ዓመት በታች ሴቶች ብሔራዊ ቡድን የዓለም ዋንጫ ማጣሪያ ሁለተኛ ዙር ጨዋታውን ዛሬ ያደርጋል። ብሔራዊ ቡድኑ አዲስ አበባ ላይ መጀመሪያ ዙር ጨዋታውን ከኬንያቸው ጋር አድርጎ አንድ ለአንድ በሆነ ውጤት ማጠናቀቁ ይታወሳል። በአሰልጣኝ ቻለው ለሜቻ የሚመራው ቡድኑ ከመጀመሪያው ዙር ጨዋታ ስብስብ ስድስት ተጫዋቾችን በመቀነስ በ18 ተጫዋቾች በአዲስ አበባ ስቴዲየም ልምምድ እያከናወነ መቀየቱ ይታወቃል። አርብ ለት ናይሮቢ የከተመው ብሔራዊ ቡድኑ በናሽናል ሳኮ ሜዳ የመጨረሻ ልምምዱን ትላንት ምሽት ያደረገ ሲሆን ዛሬ ከቀኑ 9 ሰዓት ላይ በናይሮቢ ኦሊንዝ ስፖርትስ ኮምፕሌክስ ስቴዲየም የመልስ ጨዋታውን የሚያደርግ ይሆናል። ኢትዮጵያዊቷ ብስክሌተኛ ጽጌ ካሳይ በዓለም ታዳጊዎች ሻምፒዮና ውድድር አዲስ ታሪክ ሰራች። በሯንዳ አስተናጋጅነት የተካሄደ በሚገኘው የዓለም የታዳጊዎች ሻምፒዮና ውድድር 75 ብስክሌተኞችን በማሳተፍና 74 ኪሎ ሜትር በመሸፈን በተደረገ እሽቅድድም ኢትዮጵያዊቷ ብስክሌተኛ ጽጌ ካሳይ ከዓለም ሰባተኛ ደረጃን በመያዝ አጠናቃለች። ከፍተኛ ፉክክር በታየበት በዚህ ውድድር ኢትዮጵያዊቷ በወጣቶች ዘርፍ ከአፍሪካ አንደኛ ሆናለች። ይህም በጎዳና ላይ ብስክሌት ውድድር በሻምፒዮናው ለኢትዮጵያ አዲስ ታሪክ ሆኖ ተመስግቧል። ከቀናት በፊት በተደረገ በታዳጊ ሴቶች የግል ሰዓት ሙከራ ውድድር ብስክሌተኛዋ ከዓለም 24ተኛ እንዲሁም ከአፍሪካ አንደኛ በመሆን ውድድሩን ማጠናቀቋ ይታወሳል። በካፍ ሻምፒዮንስ ሊግ ቅድመ ማጣሪያ ወደ ዛንዚባር አቅንቶ የመልስ ጨዋታውን ያደረገው የኢትዮጵያ መድን ወደ ቀጣዩ ዙር ማለፉን አረጋገጠ። የኢትዮጵያ ፕሪሚየር ሊግ ሻምፒዮኑ ኢትዮጵያ መድን በትናንትናው ጨዋታ በዛንዚባር ተወካይ ምላንዲጌ ዲጌ ሶስት ለሁለት ቢሸነፍም ከሳምንታት በፊት አዲስ አበባ ላይ ሁለት ለምንም ማሸነፉን ተከትሎ አራት ለሶስት በሆነ ድምር ውጤት በማሸነፍ በመድረኩ ቀጣዩን ዙር ተቀላቅሏል። በትናንቱ ጨዋታ ላይ የኢትዮጵያ ብሔራዊ ቡድንና የኢትዮጵያ መድን ግብ ጠባቂ አቡበከር ኑራ ከበድ ያለ ጉዳት አስተናግዶ ከሜዳ ወጥቷል። የአሰልጣኝ ገብረመድህን ኃይሌው ቡድን በሁለተኛ ዙር የካፍ ሻምፒዮንስ ሊግ ቅድመ ማጣሪያ ከሩዋንዳው ኤፒአርና ከግብፁ ፒራሚድስ አሸናፊ ጋር የሚጫወት ይሆናል። አስራዘጠነኛ የአዲስ አበባ ከተማ ዋንጫ ዛሬ መከናወን ይጀምራል። የህዳሴ ዋንጫ ስያሜ ተሰጥቶት በስድስት የፕሪምየር ሊግ ክለቦች መካከል የሚደረግ ሲሆን የመክፈቻ ጨዋታው ዛሬ ቅዱስ ጊዮርጊስን ከመቻል ጋር ቀን 10 ሰዓት ላይ ያገናኛል። በምድባ የተደለደሉት ሁለቱ ክለቦች በስብስባቸው በርካታ ለውጦችን አድርጎ ይገናኛሉ። ለመጨረሻ ጊዜ በተገናኙበት የ36ኛ ሳምንት የሊጉ ጨዋታ አንድ ለአንድ በሆነ ውጤት ማጠናቀቃቸው ይታወሳል። የዳሴ ዋንጫ በሁለት ምድቦች ተከፍሎ በስድስት ክለቦች መካከል ይደረጋል። ቀደም ብሎ አዳማና ሸገር ከተማ ከውድድሩ መውጣታቸው የሚታወቅ ነገር ነው። ዛሬ በአዲስ አበባ ስቴዲየም መደረግ የሚጀምረው ውድድሩ እስከ ጥቅምት ሁለት መደረጉን ይቀጥላል። በስድስተኛ ሳምንት የኢንግሊዝ ፕሪሚየር ሊግ ጨዋታ ሊቨርፑል በሊጉ የመጀመሪያውን ሽንፈት ገጠመው። ከሜዳው ውጭ ወደ ሴልኸርስት ፓርክ ተጉዞ ከክሪስታል ፓላስ ጋር የተጫወተው ሊቨርፑል ሁለት ለአንድ በሆነ ውጤት ተሸንፏል። የመርሳይዱ ክለብ በሊጉ ከአምስት ተከታታይ ጨዋታዎች በኋላ ሲሸነፍ፣ ክሪስታል ፓላስ በአንጻሩ ሁለተኛ ተከታታይ ድሉ ሆኖ ተመዝግቧል። የለንደኑ ክለብ አሸናፊ ያደረጉ ግቦችን እስማኤል አሳርና የቀድሞ የአርሰናል ተጫዋች የዲንኬቲያ ሲያስቆጥሩ ሊቨርፑልን ከሽንፈት ያልታደገች ብቸኛ ግብ ጣሊያናዊው ፌዴሪኮ ኬዛ ከመረብ አዋህዷል። በኦሊቨር ግላስናር የሚመሩት ፓላሶች ማሸነፋቸውን ተከትሎ ነጥባቸውን አስራ ሁለት በማድረስ ሁለተኛ ላይ ሲቀመጡ ሽንፈት የገጠመው ሊቨርፑል በአስራ አምስት ነጥቦች ሊጉን እየመራ ይገኛል። በሌላ ጨዋታ ሊድስ ዩናይትድና በርንማውዝ ያደረጉትን ጨዋታ ሁለት ለሁለት በሆነ ውጤት አጠናቋል። አንቶኒ ሰሜኒዮና ጁኒየር ክሩፐር ለበርንማውዝ ሮዶንና ሎንግስታፍ ደግሞ ለአዲስ አዳጊው ሊድስ ዩናይትድ ግቦችን ያስቆጠሩ ተጫዋቾች ናቸው። ትላንት እንዲሁ በተደረገ የእንግሊዝ ፕሪሚየር ሊግ የስድስተኛ ሳምንት ጨዋታ ማንቸስተር ዩናይትድ ና ኖቲንጋም ፎረስት ተሸንፏል። ከሜዳ ውጭ ተጉዞ ብሬንትፎርድን የገጠመው የአሰልጣኝ ሩበን አሞሪን ቡድን ማንቸስተር ዩናይትድ ሶስት ለአንድ በሆነ ውጤት ተሸንፏል። የብሬንትፎርድን የማሸነፊያ ሁለት ግቦች ብራዚላዊ አጥቂ ኢጎር ቲያጎ በመጀመሪያ አጋማሽ ሲያስቆጥር ቀሪዋን ግብ ደግሞ ማቲያስ ጀንሰን የጨዋታው መደበኛ ሰዓት ተጠናቆ በተጨማሪ ደቂቃ ከመረብ አገናኝቷል። ማንቸስተር ዩናይትድን ከሽንፈት ያልታደገች ብቸኛ ግብ በክረምቱ ክለቡን ካርቢ ላይፕዚግ የተቀላቀለው አጥቂው ቤንያሚን ሼሽኮ ያስቆጠረ ሲሆን በክለቡ የመጀመሪያው ግብ ሆኗል። በጨዋታው 76ኛ ደቂቃ ላይ በተሰራ ጥፋት ለማንቸስተር ዩናይትድ የተገኘችውን የፍጹም ቅጣት ምት ብሩኖ ፈርናንዴሽ ሳይጠቀም ቀርቷል። በሊጉ ስድስት ጨዋታዎችን አድርጎ ሁለት ብቻ ያሸነፈው ማንቸስተር ዩናይትድ በቀጣይ በሜዳው ሰንደርላንድን የሚገጥም ይሆናል። ትናንት በተደረገ ሌላኛው ጨዋታ አዲስ አዳጊውን ጊዮን ሰንደርላንድን በሜዳው የገጠመው ኖቲንጋም ፎረስት አንድ ለምንም በሆነ ውጤት ተሸንፏል። ለእንግዳው ቡድን ብቸኛ የማሸነፊያ ግቧን ኦማር አልደርቴ ከመረብ አገናኝቷል። ኖቲንጋም በአዲሱ አሰልጣኝ አኔ ፖስቴ ኮጉሉ እየተመራ ካደረጋቸው አምስት ጨዋታዎች በአንዱም ማሸነፍ አልቻለም። ማንቸስተር ሲቲ በሰፊ የግብልዩነት በርሊን አሸነፈም። የፔፕ ጋርዲዮሎ ቡድን ማንቸስተር ሲቲ በእትሃድ አዲስ አዳጊውን በርሊን ገጥሞ አምስት ለአንድ በሆነ ውጤት አሸንፏል። ለማንቸስተር ሲቲ የማሸነፊያ ግቦችን ኤርሊንግ አላንድ ሁለት ማቲያስ ኑኔስ እንዲሁም ማክሲሜ ስቴቪ ሁለት ግቦችን በራሱ ላይ አስቆጥሯል። የበርሊን ብቸኛ ግብ ጄዶን አንቶኒ ነው ያስቆጠረው። ማንቸስተር ሲቲ በሊጉ ሶስተኛ ድሉን አስመዝግቧል። በሜዳው ስታንፎርድ ብሪጅ ከብራይተን ጋር ጨዋታውን ያደረገው ቼልሲ በበኩሉ ሶስት ለአንድ በሆነ ውጤት አሸንፏል። የብራይተንን የማሸነፊያ ግቦች የቀድሞ የአርሰናል ና የማንቸስተር ዩናይትድ ተጫዋች ዳኒ ወልቤክ ሁለት ሲያስቆጥር ቀሪዋን ግብ ደግሞ ማክሲም ዴይ ኩፐር ከመረብ አገናኝቷል። የቼልሲን ብቸኛ ግብ ኤንዞ ፈርናንዴዝ ያስቆጠረ ሲሆን በጨዋታው የምዕራብ ለንደኑ ክለብ ተከላካይ ትሮቫ ቻሎባ በሰራው ጥፋት በ53ኛው ደቂቃ ከሜዳ ተወግዷል። ትናንት በተደረጉ ሌሎች ጨዋታዎች ቶተናምና ወልቭስ ጨዋታቸውን አንድ ለአንድ በሆናቸው ውጤት አጠናቀዋል። የእንግሊዝ ፕሪምየር ሊግ ስድስተኛ ሳምንት ጨዋታ ዛሬም ቀጥሎ ሲደረግ በተለይም ደግሞ 12 ሰዓት ተኩል ላይ ማንቸስተር አርሰናል ከኒውካስል ዩናይትድ ጋር የሚያደርጉት ጨዋታ እጅጉን ተጠባቂ ነው። ምረት ተስፋ ይህን ጉዳይ በተመለከተ ተከታዩን ዝርዝር አሰናድተዋለች። የእንግሊዝ ፕሪምየር ሊግ በስድስተኛ ሳምንት ሲመለስ አይኖች ወደ ሴንት ጀምስ ፓርክ ያማትራሉ። በሳምንቱ መጨረሻ ቀናት በርካታ የሊጉ ጨዋታዎች ሲደረጉ ተጠባቂው ጨዋታ ኒውካስትልን ከአርሰናል ያገናኛል። በአምስተኛ ሳምንት ካስመዘገቡት የአቻ ውጤት በኋላ ወደ አሸናፊነት ለመመለስ ይጫወታሉ። በሳምንቱ አጋማሽ በካረባው ዋንጫ አራተኛውን ዙር መቀላቀላቸውም ይታወሳል። በኤዲሃው የሚመራው ባለሜዳው ኒውካስትል ምንም እንኳን በካረባው አራት ግቦችን ቢያስቆጥርም የሊጉ ጅማሬው ሌላ መልክ የያዘ ነው። ቡድኑ ጥሩ የተከላካይ መስመር ቢያ ይም በማጥቃቱ የሚፈጥራቸውን እድሎች ወደ ግብነት በመቀየር ደካማ ሆኖ ታይቷል። አጋጣሚው አርሰናል ከቀደሙት ዓመታት የተለየ መልክ ይዟል። የበዙ እድሎችን የማይፈጥር የጥንቃቄ ጨዋትን የሚመርጥ በአምስተኛ ሳምንት በሜዳው ኤምሬትስ ከማንቸስተር ሲቲ ባደረጉት ጨዋታ አንድ ነጥብ መውሰዳቸውም ይታወሳል። የሚመርጠውን ቋሚ አሰላለፍ በተመለከተ ጥያቄ የሚቀርብበት ሚካኤል አርቴታ በዚህኛው ሳምንት በአቋሙ ይጸናል፣ አሊያ ጆሮ ሰጥቶ ቅያሪዎችን ያደርጋል ትኩረት ስቧል። ስፓኒያርዱ ሚካኤል ሜሪኖን ዳግም ተመራጭ አድርጎ ፈጣሪ አማካዮቹን በተቀ ተያያሪ ወንበር ይተዋል ይጠበቃል። በሶስት ተከላካይ እንደሚገባ የሚጠበቀው ኒውካስትል ዩናይትድ የማል ተከላካዩ ፋቪያን ሻር ከጨዋታው ውጭ ሆኗል። ኬሪያን ትሪፔ በቋሚ አሰላለፍም ይጠበቃል። በቦርንማውዝ ጨዋታ እረፍት የተሰጣቸው ብሩኖ ጉማሬሽና ጆሊንተን በኤዲሃው የቋሚ 11 ምርጫ ሚናቸውን ይወጣሉ። በአርሰናል በኩል ጉዳት ላይ የሚገኘው ኖኒ ማዱኬ ወደ ሴንት ጀምስ ፓርክ አይጓዝም። ከጉዳት የተመለሰው ቡካዮ ሳካ በቋሚነት እንደሚጀምርም ይጠበቃል። በካረዋ ዋንጫ የአርሰናል የመጀመሪያ ግቡን ያስቆጠረው የብሪቼ ይዜ በቋሚ አሰላለፍ ይጠበቃል። ጋብርኤል ማርቲኔሊ ሌላኛው በቋሚ አሰላለፍ የሚጠበቀው ተጫዋችም ሆኗል። ጨዋታው እሁድ 12 ሰዓት ተኩል ይደረጋል። በስፔን ላሊጋ ተጠባቂ የነበረው የማድሪድ ደርቢ ጨዋታ በአትሌቲኮ ማድሪድ አሸናፊነት ተጠናቋል። ዋንዳ ሜትሪፖሊታኖ ላይ የተደረገውን ጨዋታ አትሌቲኮ ማድሪድ አምስት ለሁለት ነው ያሸነፈው። ሁሊያን አልቫሬዝ ለአትሌቲኮ ሁለት ግቦችን ሲያስቆጥር ሊኖርማንድ ሶርሎትና አንቷን ግሪዝማን ደግሞ ቀሪዎቹ ግቦች አስቆጥረዋል ሪያል ማድሪድ ደግሞ ኬሊያን ኤምባፔ ና አርዳ ጉለር አስቆጥረዋል ሪያል ማድሪድ በላሊጋው በውድድር አመቱ የመጀመሪያ ጨዋታውን ሲያሸንፍ ከ75 አመታት በኋላ በማድሪድ ደርቢ ጨዋታ አምስት ግቦች ተቆጥሮ ሲሸነፍ ለመጀመሪያ ጊዜ ሆኗል የሪያል ማድሪዱ አሰልጣኝ ዣቪ አሎንሶ ከጨዋታው በኋላ በተለመደው ና በትክክለኛው አቋማችን አልነበርንም ደጋፊዎችን ይቅርታ እጠይቃለሁ ሲሉም ተናግሯል ትናንት በተደረጉ ሌሎች ጨዋታዎች ማዮርካ አላቬሰን ቪያሪያል አትሌቲኮ ቪልባውን በተመሳሳይ አንድ ለምንም በሆነ ውጤት ሲረቱ፣ ሄታፌ ከሌቫንቴ አንዳቻ አቻ ተለያይተዋል። በላሊጋው ዛሬ አራት ጨዋታዎች ሲደረጉ፣ ባርሴሎና በሜዳው ምሽት አንድ ሰዓት ከ30 ላይ ከሪያል ሶሴዳድ ይጨወታል። ባርሴሎና ዛሬ ካሸነፈ መሪነቱን ከሪያል ማድሪድ ይረከባል። በአምስተኛ ሳምንት የጣሊያን ሴሪ ጨዋታ ኢንተር ሚላን ሲያሸንፍ ጁቬንቱስ ነጥብ ጣለ። ትናንት በተደረገ ጨዋታ ኢንተር ሚላን ካግላሪን ሁለት ለምንም በሆነ ውጤት አሸንፏል። ኢንተር ሚላንን አሸናፊ ያደረጉ ግቦችን ለውታሮ ማርቲኔዝና ኢስፓስቶ አስቆጥሯል። በሌላ ጨዋታ በሜዳው ቱሪን ከአታላንታ የተጫወተው ጁቬንቱስ አንዳቻ በሆነ ውጤት ጨዋታውን አጠናቋል። ዴቪድ ካቫል ለጁቬንቱስ፣ ካማል ሱልማን ደግሞ ለአታላንታ ግቦቹን ያስቆጠሩ ተጫዋቾች ሆኗል። የሴሪው መራ ግብር ዛሬም ቀጥሎ ሲደረግ ምሽት 3 ሰዓት ከ45 ላይ ኤሲ ሚላን ከናፖሊ የሚያደርጉት ጨዋታ እጅጉን ይጠበቃል። በጣሊያን ሴሬ ያደረጋቸውን ሁሉንም ጨዋታዎች በማሸነፍ ሊጉን እየመራ የሚገኘው ናፖሊ መሪነቱን ለማጠናከር ኤሲ ሚላን ደግሞ ወደ መሪዎች ለመጠጋት የሚያደርገው ጨዋታ መሆኑን መሆኑ እንዲጠበቅ አድርጎታል። በጀርመን ቡንደስሊጋ አምስተኛ ሳምንት ጨዋታ ቦሪሻ ዶርትመንድ ባየር ሊቨርኩሰንና አርቢ ላይፕዚግ አሸነፉ። ከሜዳው ውጭ ከማይንዝ የተጫወቶ ዶርትመንድ ሲቨንሰንና አዲዮሚ ባስቆጠሯቸው ግቦች ሁለት ለምንም በመርታት አራተኛ ተከታታይ ድሉን አስመዝግቧል። ዶርትሙንድ በሁለት ነጥብ ብቻ በሙኒክ ተበልጦ ሁለተኛ ላይ ተቀምጧል። ትናንት በተደረጉ ሌሎች የቡንደስሊጋ ጨዋታዎች ባየር ሊቨርኩሰን ሴንት ፖልን ሄደኒሃም ኦግዘርበግን ኦግዝበርግን በተመሳሳይ ሁለት ለአንድ ሲረቱ፣ አርቢ ላይምዚንግ ወልፍስበርግን አንድ ለምንም፣ አይንትራ ፍራንክፈርትም ቦሪሲያ ሞንቼ ግላድባን ስድስት ለአራት በሆነ ውጤት አሸንፏል። ክቡራት ተመልካቾች፣ ለሰዓቱ የያዝናቸው ስፖርታዊ መረጃዎች ይህን ይመስሉ ነበር። አብራችሁን ቆይታ ስላረጋችሁ ከልብ እናመሰግናለን። መረጃዎቹን ወደ እናንተ በማድረስ አብሬያችሁ ቆይታ ያደረግኩት እሱባለው ተሾመ ነበርኩ።